አሰላሙ አሌይኩም ወረህማቱላህ ወበረካቱ። ውድና የተከበራችሁ ቻናላይ ተከታዮች እንዴት ናችሁ? ሰላም ናቸው እያ ጋ አልሐምዱሊላ፣ ሁሉ ሰላም ነው። ሸር ላይክ እያደረጋችሁን ለምት አበረታቱን ከልብ አመሰግናለሁኝ። ውዶች አሁንም ሸር ላይክ እያደረጋችሁ አበረታቱን። ያው እንደነገርኳችሁ ትላንትና ቪዲዮ በለገኩት አልሐምዱሊላ፣ በጣም ደስ ብሎኛል። እንኳን ደስ ያለሽ የህቴ እያላችሁኝ ከልብ አመሰግናለሁ። ሸር እያደረጋችሁ አሁንም አበረታቱኝ። እንዲሁም ፒናአል መጣልንም ምናምን ለምትሉ ልጆች ሪሴንድ ብለን አልመጣልንም ላላችሁ፣ ደግሞ በኢሜላችሁ እኔ አንድ እህቴ ናት፣ እንደውም ኮሜንት ላይ ታያዋታላችሁ። በኢሜልሽ ላክልሻል። እኔ ይደወልልሻል ነበር የተባልኩት ግን በኢሜልሽ ላክልሻል፣ ቸክ አድርጊ ምናምስ ተላይ በኢሜል ተልኮልኝ ከዛ ለዚ ሪሴንድ ስል በኢሜል ማለት የሆነ ሜሴጅ መጣ፣ ምንድን ነው ምናምን ብዬ ስገባ፣ በአካባቢሽ ባለው ፖስታ ቤት ቸክ አድርጊ ተልኳል ምናምን ነበር የሚለኝ። ከዛ ሂጄ ስጠይቃቸው አልመጣም ነበር ያሉኝ፣ ማለት ነው። ከዛ ሁለተኛ ምሄድኩኝ አልመጣም አሉኝ። ሶስተኛ እንደነገርኳቸው በያሁኑ ጅማ ስሄድ፣ እስኪ ቁጥርሽ ምናምን ትንሽ ፖስታሽ የሚወጣበት ማለት ምን ወላ እንትን ኮድ አለ አይደለ? ከዛ ኮዱን ስነግራቸው ዋይ እስቲ ቆይ ሌልሽ ምናምን አለኝ። እንደ መጥቷል ኮ- እኮ ኔጋ ሶስት ጊዜ እንደመጣ ነው። ህዝጋ ስመጣ የለም ትሉኛላችሁ እንጂ እንደመጣ ነው እኮ የሚያሳይ ምናምን አልኩት። የመጣው የሚገርማችሁ ነገር ወር አልፎታል ማለት ነው። ግን እኔ ስሄድ የለም ነው የሚሉት። አንደኛ እንደ ውላሽ ያለም ብለውኛ ይደውላል እያልኩኝ ስጠብቅ ሰአቱን ምንትን ብለውታል። እየሄድኩም ስጠይቃቸው ደግሞ አልመጣም ነበር የሚሉኝ። ኦልሞስት አንድ ወር አልፎታል ከመጣ ማለት ነው። ስለዚህ እናንተን ፊን ያልመጣላችሁ ልጆች ምን ማድረግ አለባቸው መሰላችሁ፣ ግዴታ እየተሄደ መጠየቅ አለበት። አንድ ሁለተኛ ደግሞ ቸክ አድርጎ ኢሜላችሁን የሚመጣላችሁን እንትን ስክሪንሾት አድርጋችሁ ሲጀምር ፖስታ የሚልክላችሁ የማሳተማ ቬሪፋይ ብሎ ያችን ሌላውን እንኳ ባታነቡት ባይገባችሁ እንግሊዘኛው ያ ይገባችኋል እንደዚ እንደንትን ነገር በቢጫ ንትን ሜላችሁ ላይ ሲመጣ ማለት ነውና ኮድ ምናምን የለውም ኮድ ሰጥቷችሁ አይደለም የሚመጣው ነገር ግን የሆነ ሜሴጁ ሲመጣ ስክሪንሾት ታደረጉና ወይም ስክሬን ላይ ሹት አንስታችሁ ከዛ ምን ታደረጋላችሁ ትራንስፈርት እንትን አፕሊኬሽን አለ። ትራንስፈርት አፕሊኬሽን ታወርዱና ወደዛው ላይ እንትን ታረጋላችሁ ማለት ነው። እዛ ጋር ወስዳችሁ ትራንስፈርት ስታረጉት እንግሊዝኛውን ወደ አማርኛ የሚቀይርላችሁ አፕሊኬሽን ስላለ ፎቶ አንስታችሁ ስክሪንሽ ታረጉትና እዛ ትራንስፈርት የሚለው ላይ አፕሊኬሽን ትገቡና እዛ ላይ ስትገቡ እንትኑ ታገኙታላችሁ ማለት ነው። ማለት ያንን ፎቶውን አምጥታችሁ እዛ ታስገባላችሁ። የስክሪንሽት ያነሳችሁትን እዛ ጋር የሚለውን የእንግሊዝኛውን ወደ አማርኛ የተረጉምላችኋል። በዚህ መልኩ መረዳት ትችላላችሁ ማለት ነው። ዶች ይ ላልመጣላችሁ ልጆች በዛ ላይ ደግሞ ተስፋ ትቁረጡ፣ ሁላችሁም ለመስራት ሞክሩ። አንዳንድ ጊዜ እኔ ስለሰራውኝ እናንተ ተስፋ ቁረጡ ወይም ተውት አላችሁም። ያደክማል፣ ተስፋ ያስቆርጣል። በርግጥ ግን ጠንካራ ሆናችሁ ለመስራት ሞክሩ። እኔ እዚ የደረስኩት በህቴ ነው። እውነት ለመናገር እህቴን እኔ እንጃ ቃላት ያንሰኛል፣ ማለት ነው ይሄ ነው ብዬ ለማለት ቃላት ያንሰኛል። እኔ ምክንያቱም ትልቁን እኔ እንዲሰራ መስዋዕትነት እየከፈለችው ያለች እህቴና፣ ጠንክሪ ስሪ፣ እነዚህ ብትሰሪ ያለፋል፣ ብዙ ጣውራጆች ነገሮች አሉት፣ ብዙ ነገር አለ። ስለዚህ አንቺ ጠንካራ ሆነች መስራት አለብሽ ምናምን እያለች እስካሁን ድረስ እንዲሰራ እያጠናከረችኝ ያለችው በሆነውም ባልሆነ እየደገፈች መስራት አለብሽ በቃ ማለት ትጠንክር እያለች ያለችኝ እህቴ ናት። አልሐምዱሊላ። እንዲሁም አንድ እህቴ አልሐምዱሊላ እኔ ኔ መልካም እህታለችኝ ብለሽኛል። መሻላህ እንዋድድ፣ እንፋቀር እርስ በራሳችን እህቴ እንዲህ አድርገኝ እህቴ እንዲህ ብላ ነው እያልን ብናወራ እንትን ላይ መጥፎ ጎናቸውን ብናወራ ምንም ትርጉም የለውም። ስለዚህ እርስ በራሳችን ቤተሰብ ይሆን መዋደድ ፍቅርን አላህ ያድለን፣ መተሳሰብን አላህ ያድለን ማለት ነው። አንዳችን ለአንዳችን የምንኖር አላህ ያድርገን። አልሐምዱሊላ እኔ በበኩሌ እኛ ቤት ለአንዳችን አንዳችን በቃ ራሳችንን ብቻ አሳልፈን ሳይሆን የምንትን ምነው ባለው ነገር ተደጋግፈን ነው። አልሐምዱሊላ በጣም ደስ የሚል ቤተሰብ ነው እና ሁላችሁም ቤተሰብ ጋር ይሄ ነገር ይኑር ነው የምለው አልሐምዱሊላ። በነገራችን ላይ እኔ ሁሌም ከዛ መጥቼ በብዙ ነገሮች የሆነ አይምራችሁን ሲል። አልሐምዱሊላህ በህቴ በህቶቼ ጭንቅላቴን በቃ እንዳዲስ እንትንለዋለሁኝ ማለት ነው እና አልሐምዱሊላህ፣ አሁንም በእሷ ጥንካሬ በእሷ እገዛት ስሪ እያለች እኔ ወደ ኋላ ስል ረዝ መቸ ነው የሚጠራቀመው ምናምን ጊዜ ወደ ኋላ ስል ስሪ ዝም ብለሽ ነው የምትለኝ። አንቺ ለሰውም የሚጠቅም ነገር መረጃዎችም ስላለው ነገርም በቃ ልጅሽ ካልሆነች ስሪ። አንቺ መስራት ብቻ ና ያለሽ ፊኑም ይመጣል ቪዲዮሽም ቻናሉም ያርጋል ዝም ብለሽ ብቻ ቪዲዮ እየሰራሽ የሚጣቀም ነገር ጥሩ ነገር እየሰራሽ ለቃቂ ነበርም ተላይ ማለት ነው አልহামዱሊላ እኔም ሰርቼ ያንቺን በቃ እንተንም ልበት ማለት ያኔ ሰው ልጅ አንድ መልካም ነገር ሲያርግላቾ በቃ ለዛ ለሰው ሞራልም ብላቸው ምትነሱስ ነገር አለ ሁለተኛ ደግሞ ያ ሰው ነው እንድሰራ ነው እንደዚህ ብላቸው ብላቾ ምታስቡታለ ሶስተኛ በቃ ም ሰርቼ በህቴ ለኔ እንደዚህ ሆናልኝ በቃ ከጎናቸው የቆመውን ሰው ሁሉ ለእኔ እንደዚህ እየሆነልኝ ምናምን ብላችሁ የምትነሱታል። የሚገርማችሁ ነገር እኔ ቪዲዮ ለመስራት ልጅ ጋር ልመቼ ሲል እናቴ ቁማ እያመማት እሷን ይዛ ቪዲዮ አንቺ ስሪ ብላ እዚህ ቤተሰብ ጋር በመሆንበት ሰዓት እሷ አቅፋ ይዛ እያለቀሰች እየረብሽቻት እኔ ቪዲዮስ እንዲሰራ ይዛልኝ ትቆያለች ማለት ነው። ይሄን ያክል ነው። ቤተሰብ ላይ አንዳንድ ጊዜ ምናልባት መጥፎ ጎን ሊኖር ይችላል፣ ምናልባት አንዳንድ ቤተሰብ ላይ ነገር ግን ለእኔ አልሀምዱሊላህ ብዙ ሁሉም ለእኔ ለማደግ መስዋእትነት እየከፈሉልኝ ነው ማለት ነው። እንሻላ እኔም ደግሞ ሰርቼ ለእነሱ አርአያ መሆን በቃ ማለት ሰርቼ የምጠቀምበት እኔም አልፌ ቤተሰብን ማንኛውንም ሰው ደግፋላ አድርገን የሰሪ ከሰራ ራሱንም በጎንም ያለሱ ቤተሰቡ ነው ነው የሚደግፈው ና እንሻላ የዛ ሰው ይበለኝ ማለት ነው። ልጅ አሁንም ሸር ላይክ እያደረጋችሁ ሀበር ሳቱን የእናንተ ግዛ ያስፈልገናል ማለት ነው። ፊንላንድ መጣላችሁ እንደነገርኳችሁ ኢሜላችሁን የሚመጣው ሜሴጅ ቼክ አድርጉ ይመጣላችኋል። ከዛ በኋላ ተስፋ አትቁረጡ። ጠንክራችሁ ለመስራት ብቻ ነው መሞከር ያለባችሁ። ሰው ላይ ከጠነከረ እንኳን ይሄ ቀርቶ አይደለ እኛ ሽንት ቤት አጥበን ስንት ለፍተን ታግሰን፣ በቃ ትዕግስት አድርገን ከአስር አመት በላይ የኖርን ከአምስት አመት በላይ እየኖርን? አረብ ሀገር ብዙ መስዋዕትነትን ለራሳችንም ለቤተሰብም ለማንኛውም ሰው አራ የሆን ነን ማለት ነው። ስለዚህ ይህንን ያክል መስዋዕትነት ወይም ትግስት ኑሮ ነው የሰራን እንዴት እዚህ ላይ በሶሻል ሚዲያ ለመስራት ትግስት ያሳጣናልና ትግስት ሊኖረን ይገባል። እንደገና ጠንካራ ሊሆንንሆን ይገባናል ማለት ነው። ሰው ልጅ ካልሰራ አያገኝም። ማንኛውም ቦታ ላይ ሆና ብትሆኑ ሰርታችሁ ነው። ስለዚህ ይሄም ቢሆን ተሰርቶ ነው የሚገኘው ማለት ነው። ሳይሰራ የሚገኝ ነገር የለም። ሁላችሁም ለመስራት ሞራል ሊኖራችሁ ይገባል ነው ምለው። ያውም ብዙ ልጆች እንደዚህ ክፈችልን ምናምን ይላሉ፣ ግን ላልሰሩበት አሁን ለልጅ በባለፈው ክፈችልኝ ምናምን አለ። እኔ እንደ ሌላው አከፋፈቱን አልችልም፣ እንደዚህ በቻልኩት የቻልኩትን እውቀት ለመካፈል ወደ ኋላ አልልም ማለት ነው ና ካፈኩለት ግን እየሰራበት አይደለም። ዛ ብሎ አለቃቀን እንጂ ስራ ምንጂ ምናምን አልኩ ትሽ ይላል። እኔ ብቻ አላቅም ችግሩም እንደሆነ አላቅም። እየለቀቀበትም አይደለም እየሰራም አይደለም ማለት ነው እና እንዲሁም ደግሞ እዚ ከሜሴጅ ከዚ ካነበብኩት ከንትላይ ከኮሜንት ላይ ከፍቸው ነበረ አሰራሩን እንዴት እንደሆነ አልገባኝም አስረዱኝ ምናምን ለምትሉ እንዲሁም መቸም ቪዲዮ ሰርታችሁ ኢሜይላችሁን ፓስፖርዳችሁን ካወቃችሁ ሰው ልጅ ቪዲዮ እየሰራ መልቀቅ አይቸግረውም። እንደገና ደግሞ እንትን ላይ ኮኔክት ማነው ስሙን ስቱዲዮ ታወርዳላችሁ፣ ዩቱብ ስቱዲዮ አለ። የዩቱብ ስቱዲዮውን እሱን ካወርዳችሁ የስልካችሁ ክሮም ይኖራል፣ ሌላ ምንም እንትን የለውም። ፓስወርዳችሁን እና ኢሜይሉ ካላችሁ ቀላል ነው ማለት ነው እና ማንኛውም ሰው አውቆ አይደለም የሚሰራው፣ ሁሉም ተምሮ ነው። በተለይ አሁን ላይ ሶሻል ሚዲያ ላይ ሶሻል ሚዲያ ላይ እየተለቀቀ ብዙ ነገር ከዛ እያያችሁ ትማራላችሁ ማለት ነው እና ከዛ እያያችሁ ብዙ ነገሮችን መስራት ትችላላችሁ። እኔ የሚገርመችው ነገር ምንም ሲያሳየኝ ማለት ነው ምንድን ነው ሰርች የማደርገው ዩቱብ ላይ ሰርች አደርግና ያንን የሚያሳየኝ ነገር ምንድን ነው ምናምን ሲሞሉ ያ እንትን ላይ አሁን ብዙ ጊዜ እንትን ላይ ክሮም ላይ እንትን ላይ አካውንቴ ላይ ስገባ የሚያመጣልኝ ብዙውን ጊዜ እንትን ነው ማለት ያኔ ቀይ እንትን ያመጣብኛል ምናምንና ምንድን ነው እያልኩኝ እስክሪንሽት አድርጌ እንትን ስለው ሳየው እንደዚህ የአድራሻሽን የምትገልጭበትን ምናምን አስገቢ ምናምን ይለኛል እና አንዳንድ ጊዜ ሩጠንም ለሰው ለማስፈተሽ ከምንሮጥም በራሳችንም ማየት፣ ቪዲዮቹን ማየት፣ ሰው ሰርቶ የሚለቀውን ቪዲዮ ማየት ሁለተኛ ደግሞ ይህን ትራንስፈር ንትኑን ከእንግሊዘኛ ወደ አማርኛ የሚቀይረውን እንትን አፕሊኬሽን ዳውሎዶ አድርጋችሁ በዛ ትራንስፈር እያረጋችሁ ማየት ትችላላችሁ ማለት ነው። ስለዚህ ቀላል ነው። ሌላው ነገር ማንም ሰው እናቶ ተምሮ የወጣ የለም። ሁሉም ሰው ከአንዱ አንዱ ነው እውቀት የሚገበየው። አሁን ላይ በሶሻል ሚዲያ ሆኗል ማንኛውም ነገር ማለት ነው እና እንሻላ ለእናንተ የተሻለ ነገር የሚያስተምር ነገር ይዘን እንቀርባለን ብዬ ያስባለውኝ። በዚሁ አጋጣሚ ቦታ ለምትፈልጉ ምስረታ ምስረታ ማለት ከመንገድ በላይ ኮምቦልቻ የሆናችሁ ታውቁታላችሁ። ታቆታላችሁ ኮምቦልቻ ቦታ የምትፈልጉ ካላችሁ ከመንገድ በላይ ምስረታ አለላችሁ ማለት ነው። እስከ አንድ ነጥብ አለ ሁለተኛ ደረጃ ላይ ያለ ቤት እንዲሁም ደግሞ እንዲያቅማችሁ ወደ ውስጡም እንገባ ብላችሁ በሰባትም በስድስትም እንዲያቅማችሁ ምስራታ ላይ ማለት ነው። የላይ ሀሰን ሀገር ና እንደግም ደግሞ ደርቅ አካባቢ ደግሞ የተመራው ማለት ነው። ምሬቱ ጋር ቦታ አላላችሁ የምትፈልጉ ካላችሁ ቁጥሬን አስቀምጥላችኋለሁኝ። በማንኛውም ነገር እኔ ማገኘት የምትፈልጉ አስቀምጥላችኋለሁ፣ ታገኙኛላችሁ ጠንካራ ስሩ፣ መስራት የምትፈልጉትን ነገር መስራት ትችላላችሁ። ስሩ ነው የምላችሁ። አሁንም ወደ ኋላ አትበሉ። ወዶቼ፣ ይህን ይመስላል። የደስታ ተካፋይ ለሆናቸው ከልብ አመሰግናለሁ። በርች አብሽሪ፣ ጠንክሪ ላላችሁኝ፣ እንኳን እንደሳለሽ ላላችሁኝ ከልብ አመሰግናለሁ። ሚዶች፣ አሁንም ሸራ አድርጉ፣ ላይ ላይክ አድርጉ፣ አበረታቱን። አሰላሙ አለይኩም ወረህመቱላህ ወበረካቱ። በሌላ ቪዲዮ እንገናኛለን።